ንጉስ አምደ ጽዮን የአጼ ኩኖ አምላክ የልጅ ልጅ የአጼ ውድም አድር ልጅ አምደ ጽዮን ስመ መንግሥታቸው ሳልሳዊ ገብረ መስቀል ወይም ንጉሥ ላሊበላ ንጉሠ ነገሥት ዘኢትዮጵያ ተብለው በ1298 ዓ ም ነገሡ። የቀዳማዊው ሚኒሊክ ዘር እና የነገስታቱን ታሪክ ለማጥፋት ሮማውያንና አረቦች በሚልኳቸው መልእክቶቻቸውና ጳጳሳቶች ከአዳም እስከ ምኒልክ የተጻፈው መጽሐፈ ሱባኤ፣ መጽሐፈ አበው ከምኒልክ እስከ አልሜዳ ዘመን የተጻፉት መጽሐፍት ተለቅመው ጠፍተው በምትካቸው በአረበኛ ቃል የተጻፉ ተተክተው ሳለ እንዲሁ አይሁዳዊ የሆነችው የአረቦች ጠላት የይሁዲት ተነስታ የአረበኛን መጽሐፍቶችና አዋቂዎችን ስታቃጥል እንዲሁ አብሮ የነበረው በግዝ የተጻፈው መጽሐፍ ሁሉ የሚበልጠው ተቃጥሎ ነበር። ስለዚህ አፄ አምደ ጽዮን በነገሱበት በአንደኛው ዘመነ መንግስታቸው የነገስታትን ታሪክና የመንፈሳዊውን መጽሐፍት የሚጽፉትንና መተርጎም የሚችሉትን ሊቃውንት በመሪ ራስ ተድላ አለም በኩል ጥሪ አደረጉ። ሊቃውንቶችም በአፄ አምደ ጽዮን ጥሪ መሰረት መጽሐፍቶቻቸውን ይዘው ወደ ተጉለ ተሰበሰቡ። እነዚህም የታሪክና የመጽሐፍት ባለቤት የሆኑት ሊቃውንት የመጡበት ሀገር ቤተ ማል፣ ቤተ ግራማል ቤተ ግአ፣ ቤተ ዋልሻ ወይም ዋሸራ፣ ቤተ አማራ ማለትም አማራ ሳይንት፣ ቤተ እንዳ ማለትም ቤተ እንዳ፣ ቤተ አባይ ወይም አፈር ዋናት፣ ቤተ አሹር፣ ቤተ ጎድረት፣ ቤተ እንደት፣ ቤተ ሳይል ወይም ጣናይቅ፣ ቤተ ሀጌ ሀረርጌ ደዋሮ፣ ቤተ ወንጂ ወይም አሩሲ፣ ቤተ ቂዳር ዛይላ ቤተ መቅደስ ወይም መቋድሾ ናቸው። ከእነዚህ አገሮች የመጡት ሊቃውንቶች ጸሐፊዎች በዳጎ ሲቀመጡ ቀለም የሚቀምሙና ከፈረስና ከበቅሎ ብራና ፍቀው የሚያወጡ በሞረት በግራርጌ በአፈር ዋናት በአንዳ ቤት ቀለብ የሚፈልጉት የብራና መፋቂያ መሳሪያ ቀርቦላቸው ስራቸውን ጀመሩ።